ፊልም ታያለች ቁጭ ብላ ወንበር ላይ። ከዛ በኋላ እሱን ፊልሙን ደግሞ አበሻ ላይ ታሳያለች። ምን አይነት ነ ትላንትና ሴት መታ፣ በጣም አሳዘነ። እንደው አበሻ ላይ እንደዚህ ጥፍ ምናምን ማነሳት ይሄ ማይሆን ነገር ነው። እንዲ የአበሻና የውጭ ፊልም የፈረንጃ ፊልም ይለያል። እሱን ለይተ ማውቅ አለበት አራሻ መሀይ ምናምን ሳይሆን ወንድ ልጅ ደግሞ ያው አይፈቀድም። ወንድ ልጅ እኮ ክብር ነው ከሴት እኮ ያው ይሄ ንምክራ ስራ መለሰ ዜናዊ እሱ ነው እንጂ ሌላ እንትን ህግ ቢሆን ማለት ነው ወንድ ልጅ እንደው እንደዚህ መምታት

የሰጠ እሷ ደግሞ ምን እያልክ ነው? ውሸት ውስጥ ላይ ነገር ተቃጥሎ ያዛ

የብሩክ ወንድሙ ምን እንዳለ ታውቃላችሁ? አንቺ እዚህ ተቀምጠሽ ብሩከ ይዘ ተቀምጠው እዚህ ሻንጣ ይዞ ገባ።

ናት እንዴ? እስኪ የምር አሁንም እኔ ቤት እንሂድና ፋይን እንበላት።